ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዳኒ ማለት ነው ከማጠሩ መወጣጠሩ። አምላክ ሆይ፣ ይሄ ልጅ ግን እያሳሳተኝ ነው። እንደ በፈጣሪ ፍጥር እንደው መግባት ጥሩ አይደለም ቤተሰብ አይደለም። አሁ ግን ጠግቧል። ዳኒ ምን አለ? እገልሃለሁ አለ ከሀይሚዬ ሺር አድርጎላታልና ሽሩ ላይ ምንድን ነው እገልሃለሁ፣ ብሩኬን ማለት ነው። እረ ተው ዳኒ ተው፣ እኛ እያለን ባለፈው የሀቢባ አድናቂዎች ምንድን ነው ያሉት? ዘራፍ፣ አካኪ ዘራፍ፣ ሀቢባን የነካ የለውም በረካ፣ ከሰሜን ከደቡብ፣ ከምስራቅ ከምዕራብ፣ ከስግብድ ተነሱ የኢትዮጵያ ሕዝብ ብለዋል እኮ የኢትዮጵያ ሕዝብ ሀቢራን የነካ አንላቀቅም ሲሉ ነበረ ማለት ነው። እውነትማ ቢሆን እኛ ራሱ አንለቅህም ነበረ። እኛ የሀይምዬና የቡራዬ አድናቂዎች የእውነት ቢሆን አንተንም ሶሴንም ዝቅዝቅ አድርገን ነበር የምንረግጣችሁ። እኛ እኮ ይሁን ስራ ነው፣ ችግር የለም ብለን እንጂ ጸጥ ያል ነው። ጭራሽ አንተ እገልሃለሁ ትላለህ እንዴ? ምን አስበህ ነው? በዛ ላይ ደግሞ ማለት ነው እስከ ዛሬ ኢትዮጵያ ውስጥ ፍርድ የለም፣ ፍርድ የለም፣ ሰው ይሞታል፣ ሴቶች ይደፈራሉ፣ በጣም ብዙ ነገር እየተደረገ ነው። እና ከሶስት ቀን በፊት ፍርድ ተፈርዷል። ሁለት ባልና ሚስት ልጃቸውን የእንጀራ ልጃቸውን የገደሉት ገለው ማለት ነው እንግዲህ ከሶስት ቀን በፊት የሞት ፍርድ ተፈርዶባቸዋል እና እንግዲህ ትክክለኛ ፍርድ ከሆነ ማለት ነው። ስለዚህ ሰውን ገሎ በሰላም መዝናናት ደረት ነፍቶ መሄድ ምናምን የለም። ዳኔ አይደለም ልትገል ቀርቶ ማለት ነው። ለዛ ትግበት ራሱ ዋጋህን ታገኛለህ፣ ዋጋህን እንሰጠሃለን እኛ ትቀልዳለ እንዲህ ዛሬማ። የዛሬው ደግሞ የተለየ ነው። እንዴ ሀይሚ እኮ ባቲዘው ማለት ነው። ሀይሚ ባቲዘው እዛ ጭንቅላት እንድፍት አድርጎ ቀጥቅጦ ቀጥቅጦ ነበር የሚጥልህ ብሩኬ። አሁን እንደው ጫነ ቤልህ እኮ ወደ ታች ነው የምትወርደው። ደፋር እና ምን አለ እንደው ትንሽዬ እንደው እንደው የሆነ አናውጠህ አናውጠህ ጥለው ቢሆን ብሩኬ እና ማለት ነው። ውዶችዬ፣ ማሮችዬ ዛሬ እንግዲህ እንዳያችሁት ብሩኬ በቃኝ፣ ከዚህ በኋላ ይቅርታ አልጠይቅም፣ ከታረቁ ይታረቁ፣ አልታረቁ የራሳቸው ጉዳይ ብሎ ከባድ ውሳኔ ነው ወሰነው፣ የመጣው ነገር ግን እርቅ የሚፈልጉ አይደሉም። በቃ ዝም ብዬ ሳያቸው እርቅ አይፈልጉም። በዚሁ ማጨብጨብ፣ መፎከር፣ ዘረፍ ዘረፍ ማለት ነው የሚፈልጉት። ብሩኬ እንግዲህ ከዚህ በኋላ አለማግኘት ማለት ነው። በቃ አታገኛቸው። የራስህን ህይወት ኑር። ከቻልክ ከሀይሚዬ ጋር በሌላ ነገር ኑልን፣ ፒስ ፈጥራችሁ ምናምን። ጨረቃዬ፣ ውዷ የኔ ምንድን ነበር የምትላት የኔ እናት እያልካት ማለት ነው። ኖልን እንዴ፣ ናፍቃችሁናል እኮ እኛ የምንፈልገው አንተ እናሷ ደስ የሚል ፕራንክ ስትሰሩ እዛው በዛው ማለት ነው፣ ሳያድር ሳይውል ፍቅራቸውን ስትገላለጹ ጸጉሮቿን ይዘህ ስታሻሻት ስትበሳጭ ስትናደድ፣ ያ ያ ነገር ንፍቅ ነው ያለን። ብሩኬ ያር ወደ ራሳችሁ ተመለሱ። ሀይሚዬ የእኛ ጨረቃ ምነካሽ ለኛ ለእኛ አታስቢም እንዴ? እኔ ታይኝ። እንደው እንደው እንደው ስንትና ስንት ተመልካች በእናንተ እየተጨነቀ እንቅልፍ እያጣ ትንሽ ለእነሱ አታስቡ እርግጠኛ ነኝ እንደ ኮሜንት ማንበብ ቢሰለቻችሁ እንኳስ ቲክታክ ትገባላችሁ ትወጣላችሁ። ቲክታክ ላይ ሆነው እናንተን ሲለምኑ እባካችሁ ታረቁ፣ እባካችሁ እያሉ ሲለምኗችሁ ዝም ጸጥ ብላችሁ፣ እናንተ ግን ሌላ ታምር ላይ ነው ያላችሁት፣ ሌላ ታምር ላይ እና እባካችሁ እኔ ማለት አሁን ላይ ታረቁ ምናምን ይቅርታ ተባባሉ አይደለም ይሄ ኖርማል ነው ስራ ነው ግን ወደ ራሳችሁ እሱ ነው የምለው ወደ ራሳችሁ ተመልሳችሁ እንደ ድሮ ሆናችሁኑልን ፕራንክ አቆመ አልልም ስራ ነው ግን ለየት ያለ ፕራንክ ሌላ ይዛችሁልን ነው እናንተ እኮ የፕራንክ ባላባት እኮ ናችሁ አይዲያ ጭንቅላችሁ ውስጥ ጭንቅላታችሁ ውስጥ አለ በደቂቃ ውስጥ አስባችሁ በደቂቃ ውስጥ መስራት ትችላላችሁ በጣም ጎበዞች ናችሁ ስለዚህ ይሄ ደግሞ ተንዛዛ በዛ ላይ ደግሞ የራሳችሁንም ክብር የሚነካ ነገር ነው። አሁን ዛሬ ያየሁት ምንድን ነው? ሀይሚ ሶሲን አትንኪኝ ትላለች። ሀይሚ ብሩኬን ስትነካው አትንኬኝ ይላል። ምንድን ነው ሀይሚ ብሩኬን ስትነካው አትንኪኝ እሱ ሲነካት አትንካይ ነው። ጭራሽ ድብድብም አለ። እና ይሄ ነገር በጣም ነው የሚያስጠላው። ሀይሚዬ፣ ቡራዬ እባካችሁ ሁለታችሁ ብቻ ኑልን እኛ አንቀየማችሁም እኮ እስከዛሬ ብንጨነቅ ምንም ብንል አንቀየማችሁም ነገሩን ዝግት አድርጎና በሌላ ነገር ወይንም ደግሞ ሀይሚዬ ቅልብስ አድርጌና ፕራንክ እኮ እያደረግኩህ ነበር በይና ብሩኬን አስደንብሪው ለማየት ያብቃችሁ የሆነ ነገር አለ በነገራችን ላይ አሁን ሀይሚዬና ዳኒ ተመካክረው ገና ብሩኬን እና ሶሲን ያናድዳሉ ማለት ነው። ከዛ ፕራንክ አደረግን ይላሉ ማለት ነው። እና ውድ ቤተሰቦቼ፣ ደግሞ እህቶቼ፣ ወንድሞቼ እናንተ እንዳትጨነቁ፣ ከቻላችሁ ጀስት ፈታ ብላችሁ ተከታተሏቸው። አይምሯችሁን የሚነካ ከሆነ ስለ እነሱ ስታስቡ እዛ ጋር የሚነጋገሩት ነገር የሚያስጨንቃችሁ ከሆነ ደግሞ ማለት ነው ባታዩ ደስ ይለኛል። ሳታዩ ዝም በሉና ከዛ በሰላም ሲመጡላችሁ ይኸው። ምክንያቱም ጭንቀት በጣም መጥፎ ነው፣ ትታመማላችሁ ማለት ነው። እና እንደዛ ነው። ቻሌንጅ አለው ሀይሚዬ፣ ሁለት መቶ ኬ መግባት አለባት ካልገባች፣ እኔ የሚቆም ሁሉ አይመስለኝም በዚህ ሳምንት ግን ድራማው ያበቃል፣ ይጠናቀቃል ማለት ነው። እና እናንተ፣ እኔ ነጋም ጠዋትም እናንተ ነው የማስበው። እንዳትጨናነቁ፣ እንዳታስቡ እነሱ ከካሜራ ጀርባ ፒስ ናቸው፣ ሁሉም ማለት ነው። ሁሉም ፒስ ናቸው ከካሜራ ጀርባ። ካሜራ ላይ ብቻ ነው እንደዚህ እየተጋነነ የሚወጣው ማለት ነው እና እንደዛ ነው ላችኋለው፣ ማሮቼ በተረፈ ያው ድብድብ አለ ፓርት ፓርት ስንትም በለው በፓርት አልያዝ ነው በነገራችን ላይ ነገ ይቀጥላል። ወይ በሶሴ ቻናል ይለቀቃል ወይንም ደግሞ በብሩኬ ቻናል ሊለቀቅ ይችላል ና ግን በቃ እንደ ኖርማል እዩት ማለት ነው። እንደዛ ነው። ለማንኛውም ማንኛውም ውዶችዬ የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ ግን እንመጣለን። በሌላ ቪዲዮ መጥተን በደንብ እንነጋገራለን። ላይቭ ልግባ አንዴ ቪዲዮ በነገራችን ላይ ሀሳቡ አስጨርስም ብዙም ላይቭ ገብቼ ወይ ትመጡና እናንተም እንጫወታለን እናወራለን በደንብ ማለት ነው የልቤ ልባችን እንደዛ ኮ ይሻል ይመስለኛል። እና እንደዛ ኖራችኋለሁ። መልካም አዳር ይሁንላችሁ። ደና ሁኑልኝ። ባይ ባይ ጉዞ ጉዞ ላይ